አሰላሙ አለይኩም ወራህመቱላሂ በረከቱ። ወዶች እንዴት ናቸው ሰላማቸው? ምድ እንግዲህ ወደ ውጭ ሲወጡ መንዘር የቤቱን መንዘር ላሳያችሁ ማለት ነው። በነገራችን መጥበህ ነው ኢዱ። እንዴት ነበር ኢዱ? ሁለተኛ ያው የልጅ ልጅ የሚሰራው ስራ ማለት ነው። እኔ ደግሞ ቀለም፣ የጥፍር ቀለም ደህና ነው ብዬ አንሶችም ብሆን ጥሩ ነው። ተመልከቱ እንግዲህ ተመልከቱ

ዝጋ መንዘር አሳያችሁ። መንዘር ተመልከቱ። እንግዲህ አሁን እኔ ቢላ እኔ እኮ የተረተበ ይመስላል። እስቲ እዩት፣ እስቲ እዩት። ሚካያጁን ከተትኩት ብኛ ከ በዚህ ነው በሻንጣ በዚህ ነው የምታደርገዋል ማለት። ሚካያጅዋን ልጅቷ የላትም። ሚካያጅ መያዣ ማለት ነው። እና እንደዛ አድርጌ ኋላስ ሲነሱ እኔ ብድግ አድርጌ እንደዛ አደርገዋለሁ። ያው እንግዲህ እንዳረጉታላችሁ ሰው ያለው ነው ይባል የለ? ይሄ ደግሞ ክፍት ነው። ማድረግ ምን እንደማደርጋት ቆሻሻ ብትሉ ምን ብትሉ ሁሉም እንግዲህ፣ እንደዚህ እኔ ረት በኋላ ሲሄዱ ተጣላለህ መረተብ አሁን እንግዲህ እንደዚህ ነው አይደል? ይሄው እንግዲህ ይሄው ሰራተኛይቱን ጥላ መጣች። ሰራተኛ ያለ ሰራተኛ ጥላ መጣች ማለት ነው። ቢላ አለይኮም አሁን እኔ ምንም አላነሳም ምንም አልሰራም ብል ምን ይፈረድብኛል? ቢላ አለይኮም እንዴት ሰው ሰራተኛ ያለው ሰራተኛውን ጥሎ ይመጣል? طيب ለምን ለምን ሲባል ማለት ነው። ይሄ እንግዲህ ቶብ ነው። እስቲ እንግዲህ ደሞ እስቲ እንትን ልበልና እስቲ ልረታት ብና ዲሁን እሞክራለሁ። እንግዲህ ውዶች እየዋ የረተብኩኝ ነው ምን እንደሚመስል ብትካወት እነግራችኋለሁ ማለት ነው። ያው ሉላ ብሔር ይመስል ልብሱን እያጣጠፍኩኝ አስገባሁ። ምን ታደርጉታላቸው? አንዳንድ ወራ ራ ሌት ተመስገን፣ ሻርሻፋቸው ሁሉ ነገራቸው በቃ ማየቁት ስነስርዓት የሚባል ነገር ምንም ነገር የለም። አሁን ጧት ረትቤው ከንሽ እንግዲህ ማለት ተነስቶ የእነሱ ማሰብ ላይ ነው የተነሱት ዛሬ ግጥ ፈጥሮ የሚተነሱት ላይ የሚተነሳው ተነስቶ ሌላኛው ቤት አስጥጬ ይሄኛውን ደግሞ ሲነሱ

ሰባት ቤተሰብ ሰባት ቤተሰብ ሰባት ቤተሰብ አምስት ቤተሰብ ተጨምሮበት። አስቡት እንግዲህ እን እንግዲህ ማለት ነው። ፈረጊው ሰባትና አምስት አስራ ሦስት ቤተሰብ ማለት ነው። አስራ ሦስት ቤተሰብ እንዲህ አያስቡት ይባላል። አስራ ሦስት ቤተሰብ ማለት እንግዲህ በጣም ብዙ ቤተሰብ ነው።

ተረት ተርቻል ሽት ትችላላችሁ። ሞልቶኝ አይደለም ወላሂ እላችኋለሁ። የነሱ ኮተት መሰተር በጣም ነው የሚያስጠላው። ሲባል አስቡት፣ አልጋ ላይ አምስት ስድስት ጨርቅ አስቡት። በኔ ቤት ብትሆኑ እናንተ ምን

ሲጨንቀው ያገባል። የወለደች ታ ደግሞ ገደል ይገባል። ያ ምንም ማድረግ አይችልም። በጣም ችግር ነው። ችግር ስለሆነ ፈጠራው ይሄ ልብስ አምስት ስድስት ልብስ እያወጡ ተመለካት ከመሞከር ከእራስ አንዱ ይሄ ለነገ ተብሎ አንዱ ይሄ ደግሞ ለተነገ ወዲያ ተብሎ ተመድቦ ከእራስ ይሄን ይለብሳል። ምን ማለት ነበረ? ምን እንዳረጉት ስነ ስርዓት ያጣ ማህበረሰብ አለ። ይገርም ተፈቃደ ማለት አሁን ላይ ሁላ ልብስ ከዱላብ ወቶ ወጥቶ ወጥቶ ያ ምን አያህቻ ምን አልቀረም። ኸላስ አዲስ ገዝተዋል። አዲሶችን ነው የለበሱ ምን ምን ይሆናሉ በቃ ማለት ነው። ወላ ያዛ ነው የሚያደርጓቸው ምን ምን ታደርጉታላችሁ? እድን የሆነችብንና እና ይሄው ይሁን ብለን ተቀብለናል። ለጆን ልጆቼ እነዚህ የረተብኩኝ ዱላብ አለብና እንግዲህ ቅድም ከነበረበት እንደዛ አድርጌዋለሁ ማለት የሴትዮዋንም ሻንጣ እንደዛ አድርጌላት ወደ አንድ ጎን ሳትርቁላት፣ ምን አደርጋለሁ? ምን አማራጭ አለ ብላችሁ ነው? ይሄ ክፍት ነው። ሚካጂን እና አንትሩን እዛ ነው እንደዚህ ነው ምረጥበው ማለት ነው። ወላሂ ምንም አድረግ አልችልም። ወላሂ ክፍት ሰራህ ቤቱ የሆነ ዝፍት ነገር ነው ረተባችሁት አሁን። ነገ ጠዋት ይሄ እንዲያለው ወርዶ እዚህ ነው ምታገኙት ማለት ነው። ልክ የሚመስላችሁ በቃ አይደለ ገጠር የሆነ ገጠር ያለ ነገር የሚመስለኝ ማለት ነው። ወላሂ ወደ ውጭ ይሄ ከላይ ጀምሮ እንደዚህ ድረስ አራስ ታች ነው ማለት አታውኩት። እንደዚህ ነው የምታስገባው። በአንቱንም ዝምብላ እንደው ጭምልቅ እንዲያለው ወደ እዛው ውርውር ነው የምታደርገው ማለት ይሻታ ወላ ልዓዚም እንደገና ይሄን እረተብኩ፣ ቢጨንቀኝ። እንግዲህ የኔ ውሎ ይሄ ነው፣ አባቢ የኔ ውሎ ይሄ ነው። በቃ አንዱን ሳነሳው፣ አንዱን ሳከልሰው፣ አንዱን ሳነሳው፣ እንዲህ ሳከልሰው፣ በቃ ሸርሸፉ ስነስርዓት የለው፣ መቀመጫው ስነስርዓት የለው። እቺ ምስኪን እቺ ምስኪን አንድ ያልጋናት በህይወታቸው ያለችው ሌላው ቦታ ፍራሽ ብቻ ነው ያለው ማለት ነው። ወላ ልዓዚም እላችኋለሁ፣ ደ አመናችኝም አላመናችኝም እንደዚህ ምን መልኩ እረተብኩኝ፣ ምን ልበል? ምን ነገጧት ደግሞ እንደዚሁ ነው እላስ። በቃ አይ እንደዚያ አደርጋለሁ እሰትራለሁ። ነገጧት የምትመጣ አዎ እንደዚሁ ነው። ድም አለፈም አላለፈም ይሄ ቤት ምንም አልፍለትም ማለት ነው። ይሁን እንጃ እህ ቆሻሽ እረስ ሲያስጠላ ፍራሹ ኦሆ መድፋት ምኑ መድፋት ምን መድፋት ሰራቸው። ወለ ሄላዚ አሁን እንግዲህ አላችሁት ከሆነ ይሄ ቀለሙ ማለት ነው። በግድ ባሰርፈክ ፍግየው ተወሰነ ለቆሌ ነበር። ይገርማችሁ ምን እንደ ይመስል አታቆም ቶቡ የህፃኑ ቶብ ማለት ነው። የድጅ ድጅ ቶብ እና ይህንን ይመስላላችኋለሁ። ጅጅ ሰላማችሁ ብዝት ይበልልኝ። ይወዳችኋለሁ፣ ላላህ ብዬ ከኔ በላይ ደግሞ ጀሊሉ ይውደዳችሁ እላችኋለሁኝ። ያላ ስብሃና ታላ ይጠብቀን፣ ይጠብቃችሁ ማለት ነው። በያላችሁበት ያለ ሰላም ነዝነት አይላችሁ። ሰላማችሁ ብዛ። አሰላሙ አሌይኩም ረህመቱላሂ ወበረካቱ።